አሰላም አለይኩም ም ፍላው በርካት ወደ ቻናሌ ቤተሰቦች እንደምን አላችሁ? እንዴት አላችሁ? ማሻላ ወላሂ ሲያምር ውባው እና እስኪ የማንጎደማ እስኪ ሲያምረውት ማለት ነው። ናትክልት ደስ አይላችሁም ውዶቹ በጣም ነው የሚያምረው ውበቱ በጣም ደስ አይላችሁም? እና ወደ ቻናሌ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱት። ይህ እንግዲህ ጎብኘኝ እያረኩ ለእናንተ ለማቅረብ ዝግጁ ነኝ። በጣም ነው የሚያምር ቦታ ሁልኝማ ማለት ነው እና በጣም ያምራል። ማሻላ ማሻላ ማሻላ። ውድ ቤተሰቦቼ እንግዲህ አበረታትኝ፣ ላይክ ሸር ማድረግ አይረሳ፣ ሀባይቦቼው ማለት ነው። ዋው እንግዲህ ለእኔ ያመረኝን ያው ለእናንተ እዤ ኤዱብ ነው ምለው ማለት ነው ታውቃላችሁ። ብዙውን ጊዜ እና ይህን ይመስላል። ላይክ ሼር በማድረግ አበረታቱኝ ባይቦቼ። በጣም ነው የሚያምረው፣ አያምርም? በጣም ያምራል ማለት ነው። ላይክ ሼር ማድረግ አይንረሳ አበረታቱኝ። እኔ ደግሞ ለእናንተ ፈካ ዘና የሚያደርጋችሁን የሚያጨናንቅ ቪዲዮ ኢንሻላህ አላመጣባችሁም። ዘና ፈታ ብትን የሚያረጋችሁ ነው ባላ ፍቃድ እና ውዶቼ፣ ይሄን ይመስላል የዛሬ ቪዲዮ። ላይክ ሼር ማድረግ አትርሱ፣ አበረታቱኝ። ቅንነት መልካምነት ለራስ ነው እና እናንተ ደግሞ አይዞ ሻብሽሪ ከጎንሽ ነን እያላችሁ ሼር ላይክ በማድረግ አበረታቱኝ። እና ዋው ማሻላ በጣም ነው ደስ የሚለው ማለት ነው። እኔ ደስ ብለኝ ነው ለእኔ ደስ ያለኝን ደግሞ ያው ለእናንተ እንደማካፈል የታወቃላችሁ ውድ ቤተሰቦች። እና ይሄን ይመስላል የዛሬ ቪዲዮ አበረታትኝ። ቅንነት ለራስ ነው ትላላችሁ እና ዋው ማሻላ በጣም ደስ ነው የሚለው ሀቅ ለመናገር ወላይ እንዲደስ ይለኛል እንደዛ አይነት ቦታ በቃ እና እንግዲህ ላይክ ሼር ማድረግ አይረሳ አበረታትኝ የዛሬው እንግዲህ ቪዲዮ ዋው ማሻላ እኔ ደስ ብሎኛል እንግዲህ ያቃላችሁ እኔ ደስ ያለኝን ደግሞ ለእናንተ ለማካፈል ዝግጁ ነኝ ውድ በተሰቦቼ እንግዲህ ዋው ማሻላ ነው ይመስላል ማለት ነው። እናንተ ደግሞ ላይክ ሼር ማድረግ አይ ዘንጋ አይረሳ። እንደዛ ነው እና የዛሬው ቪዲዮ ይሄን ይመስላል። አስተፈርላ በጣም ነው የሚያምረው።

ያምራል አይደለ? እና ሀባይቦቼ፣ ማሻላህ ዋዋዋዋው ብያለሁ። ኔ ያምራል፣ እንደዛ ቤት ማንጎ ቦታው ላይ ማለት ነው። ዋው! በጣም ያስጎመጃል። እንግዲህ ላይክ ሼር ማድረግ አትርሱ። ቅንነት ለራስ ነው፣ ቅን ስንሆን ቀናናል ይባላል አይደል? እና አበረታቱኝ ሀቫይቦች አበረታቱኝ። ላይክ ሸር በማድረግ አግዙኝ ማለት ነው። ላይክ ሸር እያደረጋችሁ አበረታቱኝ። ቅንነት እንቅንነት ተራት ነው አሉ እና በጣም ነው የሚያምረው ሀቫይብ

ዋው ማሻላ ማሻላ ማሻላ፣ እንደዚያ ትክክለ ደስ አይላችሁ? ወይኔ ነው ጌታ። ዋው እና ቤተሰብ ላይክ ሼር ማድረግ አይረሳ። አበረታቱኝ አበረታቱኝ። እንግዲህ ሀገራችሁን እኮ ሀገራችሁን ዞሮር እያልኩ አሳያችኋለሁ። ውዶች ዘወር ዘወር እያደረኩ አሳያችኋለሁ ማለት ነው። እና ማሻላ ነው፣ በጣም ነው የሚያምረው። ፈታ ዘና በሉ ከታዘን አብትን እያላችሁ ማሻ ማሻ ማሻ

በጣም ደስ ይላል እንግዲህ ሀገራችን እስኪ አስታውስት እናት ሊጣ አቅምትን አዘጋጅተሽ እንዴት እንደሆነ በደንብ አስፈጨሻል። በጣም ነው የሚያምረው። እኔም ብዬ ናት ያንትን ያስለመደች እና አዘጋጅተው ስለቆዩኝ ስመጣ በአዲሱ ገብታለኝ ሁሉ ነገር